ሄሉና ቢኒ ዛሬ በአዲስ ነገር መጥተዋል። እሱም ያለችው ሄልዬ፣ አንተን ስላገኘው በህይወቴ በጣም ደስተኛ ነኝ፣ እንኳን ወደ እኔ ህይወት መጣህ እያለች ነበረ። ውዶች እንዴናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ይሄ ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብም ሼሩ ማድረጋችሁን እንዳትረሱ። እንዲሁም ውድ ክርስቲያን እምነት ተከታዮች መልካም ሰንበት። ላለው ሰንበት የተባረቀ ቀን ይሆንላቸው የተቀደሰ ቀን ይሆንላቸው። ሌስ ጎ ሄሉና ቢኒሻን ይሄ ሸበላ ሞዴሊንግ እንሂድበት እስቲ እናብጠርጥረው ማለት ነው። እና በመጀመሪያ ሔሊሻ ደስታሽ ደስታችን ነው ብቻ ደስታሽ ደስታችን ነው፣ ደስታሽን ደግሞ እግዚአብሔር ያሳምርልሽ ማለት ነው። እንደኔ ግን አይተሻል ከበፊት ከበፊት ህይወትሽ፣ ሶሻል ሚዲያ ላይ ስትመጪ እንደዚህ እንደዚህ ብዬ መናገር አልፈልግም። ነገር ግን ለምን የምናውቀው ነገር ነው። በጣም የምወዳት ነገር ወዳት የምወዳት ልጅ ናት። የምወዳትም ነገር ደግሞ ምንድን ነው? በጣም ጠንካራ ናት። እንትን አትልም፣ ሆነ ለመሰበር ቶሎ አትሰንፍም። ጎበዝ ናት፣ ጠንካራ ናት። ብድግ ብላ ትነሳለች። ጀግና ናት። በቃ የሆነ ሆና ነው ያልሆነ አልሆነም ነው ብላ የምትቀበል ሴት ናት። ሔሉ ማለት ማለት ነው። ለምን እንደሆነ ተቃላችሁ አይታችኋል። በህይወቷ ስንት ሰው መቶ ሄዷል። ይህን ደግሞ እግዚአብሔር ያሳመረላት የሚባለው የሰው ልጅ ዋናው መጀመሪያው ሲሆን መጨረሻው ሲያምር ነው ደስ የሚለው። በአንድ ነገር ላይ ደግሞ ምንም ነገር መደምደም አንችልም ማለት ነው። ለምን እኛ አይደለንም በህይወታችን ምንኖረው ምናውቀው ማለት ነው። ፈጣሪ ነው የሚያውቀው? በእርግጥ ግን ፈጣሪ ወደኛ ያመጣልናል ያን ሰው ማለት ነው። ግን ከእግዚአብሔር ፍቃድ ውጪ ያ ሰው የኛ ካልሆኑ የኛ አልሆኑም ነው። እና ያው በእርግጥ ህይወት ይቀጥላል፣ ደስ ይላል። ግን አንዳንድ ጊዜው እንደ አንቺ እንዳትጎጂ እንደበፊቱ ሙሉ በሙሉ ልብሽን መቶ ፐርሰንት መስጠት የለብሽም። መቶ ፐርሰንት ልብሽን ሙሉ አታደርጊ። ይሄ ሰው የሆነኛን እስከ መጨረሻው ይሄ ሰው የኔ ነው ብለሽ ተስፋ አታደርጊ ማለት ለምን ከበፊት ህይወትሽ መሟር ትችያለሽ ማለት ነው። ሲቀጥል በጣም ደስ የምትሉ ሰዎች ናችሁ፣ በጣም የምታምሉ ሰዎች ናችሁ፣ ማች የምታደረጉ ሰዎች ናችሁ። ፊታችሁ ላይ ደስታ ይነበባል፣ ፍቅር አለ ያስታውቃል። ግድ የምትግባቡም አይነት ሰዎች ናችሁ፣ በጣም ደስ ይላል። ቢኒም ተወዳጅነትን አይቷል። እርግጥ ያለ ወንድ ነው። አንቺም የሴት ብስል ነሽ፣ ያጋ ያልሽ ነሽ። ያ ያ ፓርቲሽ ሶሻል ሚዲያ ላይ አስወድዶሻል ብዬ አስባለሁ ግን በጣም ኮሜንት አነባለሁ። ኮሜንት አያለው። ኮሜንት ደግሞ ሰው የራሱን ሀሳብ ነው የሚሰጠው፣ እንደተመቸው ነው፣ እንደ ፍላጎቱ ነው። ያው ኮሜንት ኦልሬዲ ነፃ ነው ስለሆነ ማለት ነው። ያው ነፃ ነፃ ነው ማለት ኮሜንቱ እንዲጻፍ ነው ይፈለግ ነው። ለምን ኮሜንቱ እንዳይጻፍ ነው ፈልግ ኖሮ ትዘጋው ነበር። ያቺ ልጅ ማለት ነው። ለምን የሰው ልጅ ሀሳብ በነፃ ነው። ሀሳቡን እንዲጸፉ ነው ያን ኮሜንት የከፈተችው። የፈለጋችሁትን ማለት ትችላላችሁ። የፈለጋችሁትን ብጽፉ አይዶን ኬር አያገባትም እሷ ማለት ነው። ሲቀጥል እች ልጅ ወንድ ነው ወይም የምትቀያየረው አስር አይነት ወንድ ነው የምታመጠው። ይህ ላንቺ አራድነት መስሎ ይታይሻል ወይም ምናምን ብሎ ኮሜንት ይጽፋል። አራድነት አይደለም ወንድ መቀያየር። ነገር ግን ካልተመቻት ያሰው የሷ ካልሆነ ምን ታደርጋለች? እች ልጅ ምን ታደርጋለች? ምንም እኮ የምታደርገው ነገር የለም። ይቀባቸዋል አዎ የሰው ልጅ በምክንያት ይገናኛል፣ በምክንያት ደግሞ ይለያያል። እግዚአብሔር ካልፈቀደው እግዚአብሔር ካልጻፈው ማለት ነው። በህይወታችን ነገር ላይ ሁሉ እኛ ያሰብነው ነገር አይደለም የሚሆነው ፈጣሪ ያለውና የተጻፈልን ነው የሚሆንልን ማለት ነው። እግዚአብሔር እህል ውሃ ካላችሁ የትም አትሄዱም ማለት ነው። ቢኒም ሊሆን ይችላል፣ ማንም ሊሆን ይችላል። እሱ የእግዚአብሔር ስራ ነው። ግን ለምንድን ነው እናንተ እንደዚህ አይነት ኮሚኒቲ የምትጽፉት? ከተመቻችሁ ቪዲዮዋን ገብታችሁላት ካልተመቻችሁ ደግሞ ነው መብታችሁ ነው፣ ያለ ማየት ማለት ለምን እንደዚህ አይነት ኮሜንት መጻፍም አስፈላጊ አይደለም። ለዲ ች አሁን ከባለፈው ስሜት ሶሻል ሚዲያ ላይ ጠፍታ ነበር የተወሰነ ጊዜ፣ ያን ስሜቷን ደብቃ ነው ወደ ሶሻል ሚዲያ የመጣችው። ያን ሰው ደግሞ ያን ሀዘኗን የሚከራላ ሰው ካለ ደግሞ ለእሷ ከዚህ በላይ የሚያስደስትም ደስ የሚሰኝም ነገር የለም። ለምን በ የሆነው ሰው ደግሞ እናንተ በተከፋችሁበት ሰዓት እናንተ ቅስማችሁ በተሰበረ ሳለ ከጎናችሁ ያለ ሰው ነው ለእናንተ ትልቅ ቦታ እናንተ ቦታ የምትሰጡት ማለት ነው። ና ሄሊም ቢኒን በእንደዚህ አይነት ሰዓት ውስጥ ኔ ያገኘችው ማለት ነው። ለምን ከእንትና ጋር በጣሉ ጊዜ ሰዓት ነው፣ አይ ሄሉ ሄን ቢኒን ያገኘችው። ለዛ በቃ በጣም ደስተኛ ናት። ለምን ከእንደዛ ከዲፕሬሽን ውስጥ ከሚደብር ስሜት ውስጥ ስላወጣት፣ ዛሬ እንድትስቅ ስላደረጋት፣ የዛሬን ቀን እንድታይ ስላደረጋት፣ አዎ በዛ ነገር ላይ ደስተኛ ናት። እሱን ያገኘችበት ነገር ደስተኛ ናት። እናንተ ግን ለምንድን ነው መጥፎ ነገሮችን የምትጽፉት? መጥፎ ኮሜንቱን የምትጽፉት ማለት ነው። ምንም አላደረገች አደረገች ልጅ ኢቭን ተበድላ እንኳን ብዙ ነገር ተደርጋ እንኳን ነገሮች ምንም ነገር አላወራችም። ዝም ምን ያለችው ማለት በውስጧ ይዛ ዝም በቃ ዝም ዝም ምን ብላ እንትን ያለችው ማለት ነው። ስሜቷን በውስጥ ያንጸባርቃ ይዛ ሄደችው ማለት ነው። እና የሰው ደግሞ ደስታ ሊያስደስታችሁ ይገባል እንጂ ሊሰብራችሁ ይገባ አይደለም። በእርግጥ ለሷ አስባችሁላት ወይ ከመጣችበት አንጻር ሊሆን ይችላል፣ እንደዚህ አይነት ኮሜንት የጻፋችሁት። ነገር ግን እንደዚህ አይነት ኮሜንት ባጽፉ ደስ ይላል፣ ጥሩም አይደለም። ለምን በቃ እግዚአብሔር የሆንላት ብቻ የሆንላት እግዚአብሔር ያሳምርላት መጨረሻውን። አብሮ የሰው ልጅ መጨረሻው ሲያምር ነው ደስ የሚለው። መጨረሻውን እግዚአብሔር ያሳምርላት ማለት መልካም ነገር መመኘት ነው እንጂ እንደዚህ መሟረት ጥሩ አይደለም። በቃ እሷ ከደስ ካላት እሷ ላይፍን እያጣጣመች እኮን ትደሰት። ለአንድ ቀንም ቢሆን እኮ ደስታ ለሰው ልጅ ደስ ይላላ። ይህ ልጅ ደግሞ እየተረዳት ነው አደግ አጠገቧ ሀዘኗንም ምኗንም ነገር እያጽናናት ብዙ ነገሮችን እንድትረሳ ስትረስ ውስጥ እንዳትገባ እያደረጋት ነው ያሉ ቢኒ አደለም። ለዚህ ደግሞ እሱ በጣም ለእሷ ጥሩ ሰው ነው። በቃ በዚህ ምድር ላይ እንደዚህ አይነት ከሱ ውጭ ጥሩ ሰው ሊታያት አይችል። ለምን ከዛኛው ስሜት ውስጥ ነው ያወጣት ማለት ነው። እና ሲጀመረው፣ ልጁም ሲታይ ደግሞ ጥሩ ልጅ ነው የሚመስለው። እኔ እንዳየሁት ከሆነ እርግት ያለ ነው፣ ውስል ያለ ነው። አሜሪካ የኖረ ሰው እኮ ነው፣ ይረዳል፣ ለሴት ልጅ ክብር እንዳለው ያውቃል። እና እንደዚህ አይነት ወንድ ደግሞ በጣም ጥሩ ሰዎች ናቸው እና ብቻ መጨረሻቸውን ያሳምረላቸው። የሆነ ደስታሽ እውን ይሆንልሽ ሄሊሻ ማለት ነው እና ያው ዛሬ በአዲስ ነገር እንመጣለን ያሉት ማታ ላይ እንጠብቃችኋለን። እንደባለፈው እንዳቀሩብን ብቻ የሆነ በጣም ደስ የሚል ነገር የጻፈችው በጣም እንደምትወደው አንተን ያገኙበት ቀን የተባረከ ነው በህይወቷ ውስጥ ስለመጣ በጣም ደስተኛ ናት። አሁን ባለችበት ነገር ላይ በጣም ደስተኛ ናት። ምንም የሚደብራት የሚያስከፋት ነገር የለም። ብቻ እግዚአብሔር ይመስገን በጣም ደስ ያለች ነገር አንገቷን ችግሮቿን፣ ምኖቿን በሆዳ ይዛ ጥርሷን ነክሳ አድግታ ምንም ነገር ሳትል እዚህ ደርሳለች እና ብቻ እግዚአብሔር የዋህነቷን አይቶ ጥሩነቷን አይቶ ብቻ ጥሩ ነገር ይስጣት። ከዚህ ልጅ ጋር ደግሞ መጨረሻቸውን አንድ ያደርግላቸው ነው የሚባለው ማለት ነው እና እኔ በጣም ደስተኛ ነኝ ይሄ ሄሊሻዬ ምንም የሰው ወሬ እንዳትሰሚ አንቺ ወደፊት ተጓዥ ገና በጣም ብዙ ነገሮች ይጠብቅሻል እና ምንም ነገር እንዳትሰሚ ነው የምለው ማለት ነው ለምን ሰው ብዙ ያወራል ሰው ብዙ ሊቀስ እንትን ይላል ሊሰብርሽ ይፈልጋል እና ሶሻል ሚዲያ ላይ ደግሞ እስከመጣሽ ድረስ አጸፋውን ምንም ነገር ለመስማት ለመቀበል ነው እና ዛት ሚንስ አንቺ ላይፍሽን አጣትቢ ህይወት ይቀጥላል እና ሰው ድንጋይ ከሆነ ሰው ጋር ድንጋይ ሆኖ መቅረት የለበትም ሰምታችኋል እና በቃ አንዳንድ ኮሜንት በጣም ኢማጂን ኔጌቲቭ የሆነ ኮሜንት ሲጽፉ አንዳንድ ሰዎች በጣም ያናድዳል ማለት ነው። ወንድ መቀያየር ብርቅ ነው እንዴ? ከበፊቶች ተማሪም እንዴ ስትራቲም እንዴ? ምን አደረገች? መጥፎ ነገር አልሰራች። አልተመቻትም፣ በማግባባቸው ነገር አላግባባቸው፣ ተለያዩ፣ መጡ። ዛት ሚንስ ሌላ ምንድን ነው መጥፎ ነገር አላደረገች። ይሁን በጣም ሞዳ ልጅ ናት፣ ስርዓት ያላት እርግት ያለች ልጅ ናት። እኔ እንደ ሀይሚ ነው ማያት። የብስልናት በቃ ስትናገር ደስ ስትል በቃ ጨዋነቷ እርጋታዋ ደስ ይላል እና ቢኒ ራሱ በጣም እድለኛ ነችን የመስለች ሴት በማግኘቱ ማለት ነው እና የእውነት በጣም ነበር የጓጓት ማታ እስከ